በኢንዲም በ32 የድምፅ ምርጫ ጤና ይስጥልኝ ውድ ተመልካቾቻችን ኋላ የምትመለከቷቸው የሀዋሳ ከተማ የህፃናት ፓርላማ አባላቶች ናቸው። አሁን ላይ ስብሰባቸውን አጠናቀው እየወጡ ይገኛሉ። ከአባላቶቹ ጋር ቆይታ እናደርግ ይሆናል። አብራችሁ ነው። የፓርላማ አባልነት ላይ መሳተፍ ከጀመራችሁ በኋላ ምን ጥቅም አግኝታችኋል? ይህን ያልተጠቅም ያለው የምትሉት ነገር ካለ? ዋናውና ትልቁ ነገር ኮንፊደንስ፣ በራሳችን እንድንተማመን እንችላለንነትን የፈለግነውን ሀሳባችንን መግለጽ እንድንችል ረድቶናል። ዋናው ኮንፊደንስ ነው። በሰው ፊት ቆመች መናገር ማለት ነው። ይሄ ትልቅ ኮንፊደንስ ነው ለእኔ የሰጠኝ። በዚህ የፓርላማ ስብሰባ ላይ ምን አይነት ሀሳቦች ይነሳሉ? ምን እንዴት ነው የምትወያዩትስ? እኛ ዋናው ዋናው አላማ ብለን የምንመጣው ወይስም የምንነሳው በሴቶች እና በህጻናት ላይ ነው። እኔ በበኩሌ እኔ ትምህርት ቤት ላይ ለሴት ልጅ ምን አስፈላጊ ነገር አለ፣ ለህጻናቶች ምን አስፈላጊ ነገር አለ፣ ምን ጎደለባቸው እያለ ወደኋላ የቀረው ደግሞ ምንድን ነው ብለን እዚህ ስመጣ እንመካከራለን። ከዛን አይ ይሄ ጉዳይ ደብዳቤ መጻፍ አለበት፣ ይሄ ነገር ለህጻናቶችን መስተካከል አለበት የሚባል ከሆነ ሁሉም ካጸደቁት እሺ ብለን ለእኛ ለበላይ አካሎች እንነግራለን። ደብዳቤ ይጽፋሉ፣ ለትምህርት ቤት ቀጥታ ይሄዳል ማለት ነው። እና ያ ችግር እንዲቀረፍ እናደርጋለን። ሌላው ደግሞ ስለ ህጻናት ፓርላማ በየትምህርት ቤቱ እየሄደን አዌርነስን መስጠት፣ በተለይም ደግሞ አካል ጉዳት ወይም ደግሞ የአእምሮ እድገት ውስንነት ያለባቸው ልጆች አብዛኛው ወላጅ ይደብቃል። ለምን እርግማን ነው በማህበረሰቡ ዘንድም እርግማን ነው ምን ብሎ ስለሚታሰብ፣ ይደብቃቸዋል። እነዛ ልጆች ወጥተው እንደ ሰው መስራት እንዳለባቸው እንደሚችሉም እዛ እዛ ላይ እንወያያለን ማለት ነው። የህፃናት ፓርላማው በአጭሩ ፋይዳው ምንድን ነው? በከተማችን ውስጥ ከከተማ ጀምሮ እስከ ቀበሌ ድረስ የተቋቋመ የህፃናት አደረጃጀት ነው። ይሄ አደረጃጀት በተለይ ህጻናት የተሳትፎ መብታቸውን ተጠቅመው በልማት ውስጥ እንዲሳተፉ ማህበራዊ ጉዳዮች ላይ የራሳቸውን አስተዋጽኦ ማድረግ እንዲችሉና ወደፊት ደግሞ ህጻናት ሀገራቸውን ለመረከብ በተለያየ ዳይሬክሽን ወይም አቅጣጫ ራሳቸውን ብቁ እያደረጉ እንዲያድጉ፣ አካባቢያቸውን እንዲያውቁ፣ ማህበረሰባቸውን እንዲረዱ የሚያደርግ አደረጃጀት ነው። የወደፊት ህልማችሁ ምንድን ነው? የት የመድረስ አላማ አላችሁ? በሴቶችና በህጻናት ላይ ከፍተኛ ቦታ ኖሮኝ ሁሉም ህጻናት መብታቸውን እንዲናገሩ አንድ ህጻን ልጅ አራት ዓመት ህጻን ልጅ እራሱ መብቱን መናገር ይችላል እና ያ ህጻን ልጅ እኔ እያለው እኔ እያወኩኝ ለምን ወደ ኋላ ይቀራል በሚለው አስቤ ትልቅ ቦታ ላይ ሴቶችና ህጻናት ላይ ደርሼ መሪ ሆኜ ህጻናትን ከችግር ውስጥ የማውጣት ሴቶችን ከችግር ውስጥ የማውጣት ቦታ ቢኖረኝ እንደሚኖረኝም ከፈጣሪ ጋር ተስፋ አድርጋለሁ። መሆን የምፈልገው ብዬ የማስበው ተዋናይ መሆን ነው። ተመልካቾቻችን የአዋሳ የህጻናት ፓርላማን የተመለከትንበት የዝምታ ሰባሪ የአዳጊ ሴቶች ዝግጅታችን የተከታተላችሁትን ይመስል ነበረ። የዝግጅቱ አቅራቢ ትንቢት ሰውነት ነኝ። ሰላም።